ሰላም ጤና ስጥልና፣ አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹ፣ ኢትዮጵያ የቀጠናውን ሰላም ለማስጠበቅ የሚያስችል ሪፎርም እያካሄድኩ ነው ስትል አስታወቀች። ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆናቸውን የጤና ሚኒስትሯ ገለጹ። የቡና ላኪዎች የመነሻ ካፒታል 900 በመቶ እንዲጨምር ያደርጋል የተባለ ረቂቅ መመሪያ ተዘጋጀ። አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ ወነጀሉ። የቀድሞው የፊሊፒንስ ፕሬዝዳንት ሮድሪጌ ዱቴርቴ ኔዘርላንድ ዘ ሄግ ውስጥ በእስር ላይ እያሉ በተደረገ ምርጫ ከፍተኛ ድምጽ በማግኘት የሀገሪቱ አንድ ከተማ ከንቲባ ለመሆን ተመረጡ። ኢትዮጵያ የቀጠናውን ሰላም ለማስጠበቅ የሚያስችልን ሪፎርም እያካሄድኩ ነው ስትል አስታውቃለች። ኢትዮጵያ ከሀገር ባለፈ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረግኩ ነው ስትል ይህ የተገለጸው ኢትዮጵያ እያስተናገደች ባለችው አፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ ላይ ነው። በስብሰባው ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀኔራል አምባሳደር ኤድዋን ሁሴን የምስራቅ አፍሪካ ቀጠና ባሉት አስርት ዓመታት የሰላም ችግር፣ የባህር ላይ ውንብድና ዘርፊያ፣ የሳይበር ጥቃት፣ ህገወጥ የሰው ዝውውርና መሰል ፈተናዎች ማጋጠማቸውን ተናግረዋል። አክለውም ኢትዮጵያ ከሀገር ባለፈ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረገች እንደምትገኝ ተናግረዋል። እያጋጠሙ ያሉት ችግሮችን ለመቅረፍ በትብብር መስራት ይገባልን ብለዋል። አያይዘውም የብሔራዊ መረጃና ደህንነት ተቋም በ2010 ዓ.ም ጀምሮ በሰው ሀብት በቴክኖሎጂእና በክህሎት ተቋማዊ ማሻሻያ እያደረገ መሆኑን መናገራቸውን AFP ዘግቧል። ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆናቸውን የጤና ሚኒስቴሯ ገለጹ። ለጤናው ዘርፍ በ2018 ዓ ም ከፍ ያለ በጀትን ለመመደብ በቂ ዝግጅቶች እየተደረጉ መሆኑን የጤና ሚኒስቴሯ ዶክተር መቅደስ ዳባ ተናግረዋል። የዘርፉን በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነም ሚኒስቴሯ ገልጸዋል። የጤና ሚኒስቴሯ ይህንን ያሉት ከብሔራዊ ቴሌቪዥን ጋር ባደረጉት እና ትላንትና ሰኞ ግንቦት አራት 2017 ዓ ም በተላለፈው ቃለምልልሳቸው ነው። ዶክተሯ ራብ በዚሁ ቃለ ምልልሳቸው የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮች በተመለከተ ለተነሱላቸው ጥያቄ ምላሽ ሰጥተዋል። የኢትዮጵያ ቴሌቪዥን ለሚኒስቴሯ ካቀረበው ጥያቄ አንዱ የዘርፉ የገንዘብ አቅምን የተመለከተ ነው። መንግስት ከሚመድበው በጀት በተጨማሪ ለጋሾች በሚሰጡት ገንዘብ በሚደገፈው በዚህ ዘርፍ በአሁኑ ወቅት ስራዎች በምን መልኩ እየተሰሩ እንደሆነ፣ ያጋጠሙ ተግዳሮቶች ምን እንደሆኑ ለሚኒስቴሯ ጥያቄ ቀርቦላቸዋል። ይህም ዶክተር መቅደስ ለዚህ ጥያቄ በሰጡት ምላሽ በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ላለፉት ዓመታት እየጨመረ በመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑን ተናግረዋል። ሚኒስቴሯ ለዚህ በማጣቀሻነት ያነሱት በቀድሞ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በሚያዝያ 1993 ዓ ም የጸደቀውን የአቡጃ ድንጋጌ ነው። የቡና ላኪዎች የመነሻ ካፒታል በ900 በመቶ እንዲጨምር ያደርጋል የተባለው ረቂቅ መመሪያ ተዘጋጀ። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠይቀው ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900 በመቶ እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት ደግሞ በተመሳሳይ መልኩ ጭማሪ የተደረገበት ረቂቅ መመሪያ ወጥቷል። በዚሁ ረቂቅ መሰረት የግል የቡና ላኪዎች ከዚህ ቀደም ይጠበቅባቸው የነበረውን 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዲያድግ ታቅዷል። በተጨማሪም አመልካቾች የአንድ ዓመት የፋይናንስ እንቅስቃሴን የሚያሳይ የባንክ የተረጋገጠ ማስረጃ ማቅረብ ይኖርባቸዋል። ለተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት የሚፈለገውን ዝቅተኛ የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን ብር ከፍ እንዲል የቀረበ ሲሆን ከማህበሩ መስራቾች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የአንድ ዓመት የፋይናንስ እንቅስቃሴን የሚያሳይ የባንክ ማረጋገጫ ማቅረብ ይኖርባቸዋል። አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ ወነጀሉ። የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሩና ንግድ፣ የመንግስት ገንዘብን በመዝረፍ እንዲሁም በህገ ወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ በስም ጠቅሰው የወነጀሏቸው ሶስቱ አመራሮች ብርጋዴር ጄኔራል ምግባይ ኃይሌ ብርጋዴር ጀነራል ኃይለ ስላሴ ግርማይ እና ኮርኔል ተወልደ ገብረትንሳይ ናቸው። ሰኞ ግንቦት 4 2017 ዓ.ም ምሽት በፋይና ቴሌቪዥን የተላለፈው የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ክፍል አንድ ቃለ መጠይቅ ስለ እርሳቸው ፖለቲካ ተሳትፎ አጀማመር፣ በትግራይ ክልል ስለ ተካሄደው ጦርነት፣ የህዝባዊ ወያኔ ሀርነት ትግራይ ህወሀት አመራሮችና የትግራይ ሰራዊት አዛዦች ፈጽመዋል ስላሏቸው ወንጀሎች የዘረዘሩበት ነበር። አቶ ጌታቸው ተፈጽመዋል ካሏቸው ወንጀሎች ቅድሚያውን የሰጡት ለወርቅ ንግድ ነው።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 የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጌ ዱቴርቴ ኔዘርላንድ ዘ ሄግ ውስጥ በእስር ላይ እያሉ በተደረገ ምርጫ ከፍተኛ ድምጽ በማግኘት የሀገሪቱ አንድ ከተማ ከንቲባ ለመሆን ተመረጡ። የቀድሞ ፕሬዝዳንት ፊሊፒንስን እየመሩ በነበረበት ጊዜ በሺዎች የሚቆጠሩ ሰዎች በተገደሉባቸው ጸረ አደንዘር ዘመቻዎች ወቅት በሰብአዊነት ላይ ተፈጽመዋል በተባሉ ወንጀሎች ተከሰው ከሀገራቸው ተይዘው በዓለም አቀፍ የወንጀል ፍርድ ቤት በቁጥጥር ስር ይገኛሉ። ባለፈው መጋቢት ወር ከሀገራቸው ዋና ከተማ ማኒላ ተይዘው ወደ ኔዘርላንድ የተወሰዱት የቀድሞ ፕሬዝዳንት ሰኞ በተካሄደው ምርጫ ከተቆጠሩት 80 በመቶ ድምጾች አብዛኛውን በማግኘት የከተማዋ ከንቲባ ለመሆን ችለዋል። ዱቴርቴና ቤተሰቦቻቸው በደቡባዊ ፊሊፒንስ የምትገኝ ደሴት ከተማ የሆነችው ዳቫው ከንቲባነት ቦታ ከዚህ ቀደም በተደጋጋሚ ሲያሸንፉ ቆይተዋል። በአሁኑ ምርጫ የቀድሞ ፕሬዝዳንት ከተፎካካሪያቸው ስምንት እጥፍ የሚልቅ ድምጽ አግኝተው ማሸነፋቸው እየተዘገበ ነው። የ80 ዓመቱ የቀድሞ ፕሬዚዳንት አሁን እየተካሄደ ባለው የምርጫ ዘመን አጋማሽ ላይ በተካሄደው ምርጫ ማሸነፋቸው በከተማ ውስጥ ያላቸውን ተጽዕኖ የአመላካች እንደሆነ ተነግሯል። ከአውሮፓውያኑ 2016 እስከ 2022 ለስድስት ዓመታት የፊሊፒን ፕሬዚዳንት ሆኖ በሰሩበት ጊዜ በወንጀልና በእዝውውር ላይ ጠንከር ያለ እርምጃ መውሰድ የሚታወቁት ዱቴርቴ ማሸነፋቸውን ከተማ ነዋሪዎች ዘንድ ከፍተኛ ዝናን አትርፏል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።